ይህ ዋሽንግተን ዲሲ የሚገኘው ኢሳት ሬዲዮ ነው። ስርጭታችን ቀጥሏል። ከዋልድባ የተፈናቀሉ መነኮሳት መናኞች በተለያዩ የሀገሪቱ ገዳማት ተበታትነዋል። ገሚሶቹ የገቡበት አልታወቀም። ወደ ዋልድባ ለመመለስ አልፈለጉም፤ ሞት ነው እየተደገሰልን ባይ ናቸው። አንድ ኢትዮጵያ ውስጥ ከሚገኝ ገዳም የገቡ አባትን አነጋግሬያቸው ነበረ። ከዚያ ከጎንደር ከተመድሰን በኋላ ከተደራደርን በኋላ ያው የወጣ ነው። ሁለተኛ መውጣታችን እስካሁን አልታወቀም

እኛ አንድ መፍትሄ ካልተገኘ ለለመሞት አለ አይደል፣ አሁንም ገዳያችን አይታወቅም ስለተባለ እኛ ልንሞት አለ አይደል። አንድ መፍትሄ እስከምናገኝ እግዚአብሔር ለሰሙ ሁኔታውን አመቻችቶትን መፍትሄ አግኝተን ቦታችን እስከ እስከመሾም ድረስ እንተዋለን ብለን አንተ ብትል ዝም ብለን ግን በገፈተ ደግም ይገናኛል። ምክንያቱም እንገደላለን፣ ትገደላለን ገዳያችን አይታወቅ ስለተባለ ለምንም፣ ምንም መፍትሄ አባታችን፣ እንደው ባለፈው የተደረገው ስብሰባ ውጤቱ ምን ሆነ? በርካታ መነኮሳትና መናኞች ወደ አማራ ክልል ሄደው አቤቱታ ሊያቀርቡ ሄደው ከዛ ወስደዋቸው አንድ ቦታ ላይ ስብሰባ ይደረጋል፣ ውጤቱን ጠብቁ ሁሉ ተብለን ነበረም። እና ያው የስብሰባ ውጤት ምን ሆነ? አዎ፣ የስብሰባ ውጤት እንግዲህ በጣም በሚገርም ሁኔታ ነው፣ እንደምንም አልቆጠሩንም። መጀመሪያም ቢሆን እኛ መፍትሄ ይገኛለን ተስፋ አልነበረንም። ያ ተፋችንም እውነቱ ነው። በጣም በጣም በሚገርም ሁኔታ ነው ሲሰድቡና የዋሉት ከበደላችን ከሰቆቃችን፣ ከችግራችን በላይ እንደገና በላይ ሆነው እነሱ የችግሮቹ አድራሽ እነሱ እያሉ እኛን ልክ ይቅርታ እንደጠየቅን ተደርጎ በፖስታ ታሽጎ ደብዳቤ ወሳችሁ በገዳሙ አስተዳደር ሲታውለን፣ ምንም በማናውቀው ሁኔታ መንግስት ያው ይቅርታ ነ በድለን በገባን ተደርጎ ነው ደብዳቤ የተሰጠ። ደብዳቤ ግን ከዛችን ነበር። ያው ይህን ይቅርታ ፕሮጀክቶችን ተቀብላችሁ በተለያዩ የገዳሙ አካባቢ ስራ መስዋቸው ላይ ተብሎ ነበር የተላቀው። እኛ ግን ይህኛው ይቅርታ ለሚጠየቅ ይቅርታ ወጥተናል። ስለዚህ የወጣችሁት አልተመለሳችሁ፣ ይሄ ደብዳቤ ከተጻፈ በኋላ ተመታትናችሁን የቀራችሁት ማለት ነው? አዎ አልተመለስንም። ኋላም እንደገና አሁን የገዳሙ አስተዳደር ገረኝነት የትግሬ ተወላጅ በአማራ ክፍል ያገቡ በትግሬ ሀገር የተወለዱ እና በአማራ

እየተደረገ ያለ ነገር እና በጣም የሚያሳዝን የሚያሳዝን ነው። ያ እንግዲህ እነዚህ አሁን ገሚሶቻችሁ ደብረ ሊባኖስ አንዳንዶቻችሁ ደግሞ በተለያዩ ገዳማት የት የት እንዳላችሁ ሊታወቅ ይችላል።

አዲስ አባት ተመረጡ ተብለዋል። እንግዲህ አቡነ ማትያስ ከተመረጡ ሁለት ወራታቸውን ይዘዋል፣ እና ምንም መፍቲ አላመጡ እሳቸው አዲስ ከመመረጣቸው አንጻር አሁን እሳቸው ከተመረጡ እኛ

አድማጮች ከዚሁ ከዋልድባ ጋር በተያያዘም በጎንደር የዛሬማ ወጣቶች ገዳማችን አይታረስም በማለታቸው በአሸባሪነት ተከሰዋል። የሰሜን ጎንደር የጸጥታ ክፍል ክሱ አሸባሪነት እንዲሆን ማዘዙን ተሰምተዋል። አራት ወጣቶች በዚሁ ሽብር በተባለም የትዕዛዝ ክስ ውሳኔ ተላልፎባቸዋል። በዋልድባ ገዳም የስኳር ፋብሪካ ለመገንባት ውል የገባው አራተኛው ኩባንያም የጣሊያን ኮንስትራክሽን ድርጅት ተቃውሞ ሲበዛበት አማራጮችን እንፈልግ የሚል ጥያቄ ለመንግስት አቅርቧል። ቆሟል። ጉዳዩን እየተከታተልን ነው ወደ